ፍቅር እና ውሸት አንድ ላይ አይሄድም። የሆነ ፍቅር ካለ ሰዎች እኛን ካፈቀሩና ከወደዱ ራሳቸውን ሰጥተው ነው። ራስህን የሰጠህበት ቦታ ደግሞ ትንሽ የሆነ ጥርጥር ካደረብህ ከዛ በኋላ ሰው መሆን አትችልም። አንቺ ላይም ትንሽ የሆነ ጥርጥር ካደረበት ከዛ በኋላ እንደ በፊቱ መሆን አይችልም። ለምን ብላችሁ ብትሉ አንድ የተሰበረ እምነት ለመጠገን ምናልባት ዘመናት ሊፈጅ ይችላል። እምነት አንዴ ነው የምታጣው ሰው ላይ እሷም አንተ ላይ እምነት የምታጣው አንዴ ነው። አንዴ ካጣች ልክ እንደ ማዕዘን ራስ ነው። አንዴ ካጣችሁ ተመልሳ ለማምጣት አመታት ይፈጅባታል። ስለዚህ የሚያምኗቸው ሰዎች እናንተ ላይ አንዴ እምነት ካጡ ሚስት አንዴ ላይ አንተ ላይ እምነት ካጣች ከዛን ያንን እምነት ልትኖር ትችላለች። እምነቷን ግን ተመልሳ ለማምጣት የደሞ ዋጋ ልትከፍል ትችላል። ስለዚህ ፖይንት ምንድን ነው? በተቻላችሁ በተቻላችሁ መጠን የወደደን ሰው ልቡን የሰጠን ሰው አንድ ትንሽ የሆነች ነገር ካየብን ከዛ በኋላ ከኛ ጋር በሰላም የመኖር አቅም የለም እሷ ከኛ ጋራ በሰላም የመኖር አቅም የላትም። እሱ ከኛ ጋ በሰላም አቅም የመኖር አቅም የለም። ስለዚህ በጣም ብዙ ሺህ ሰዎች ትዳራቸውን ያጡት በውሸት ነው። እናንተም በውሸት ቤታችሁን እንዳታጡ፣ በመማገጥ ቤታችሁ እንዳታጡ፣ በእልህ ቤታችሁ እንዳታጡ፣ በስድብ ቤታችሁ እንዳታጡ፣ ሀብት በመደበቅ በእናንተ በኩል በሚመጣ ጥፋት ትዳራችሁ እንዳታጡ ተጠንቀቁ። በዛ ሰው ከሆነ ችግር